ሰላም ዩቲዩብ እንዴት ትሆናላችሁ? ዛሬ ፍርድ ቤት በራሱ አነሳሽነት ስለሚሰጣቸው ብይኖችና የከሳሽ ወይም የተከሳሽ የመከላከል መብትን በተመለከተ ወይም ደግሞ የመሰማት መብት የመደመጥ መብትን ጋር በማያያዝ አንድ ዝግጅት አጠር ያለች ዝግጅት ይዤላችሁ ቀርቤያለሁ እንደሚታወቀው በስነስርዓት ህጉ ላይ ፍርድ ቤት በከሳሽ ወይም ተከሳሽም ባይነሳም በራሱ አነሳሽነት የሚፈጽማቸው ተግባሮች አሉ፣ የሚሰጣቸው ትእዛዞች አሉ። ለምሳሌ ለመጥቀስ ያክል ለምሳሌ በክርክሩ አካሄድ ላይ የፍርድ ቤቱን ክብር የሚያውክ የፍርድ ቤቱን ክብር የሚነካ ነገር በከሳሽም ወይም ተከሳሽም ቢፈጸምም አንደኛው ወገን መቃወሚያ ወይም አቤቱታ ማቅረብ ሳያስፈልገው ፍርድ ቤቱ በራሱ ጊዜ እርምጃ መውሰድ ይችላል። አቤቱታ ከማሻሻልም ጋር በተያያዘም ፍርድ ቤቱ ጥያቄ ባይቀርብለትም በራሱ ጊዜ እንዲሻሻል ትእዛዝ ይሰጥ ይችላል። ሌላው በጣም የተለመደው ተጠቃሽ ሊሆን የሚችለው ምሳሌ በፍታ ቤት ስንሳት ህግ ቁጥር ዘጠኝ ላይ የስረ ነገር ስልጣንን በተመለከተ ፍርድ ቤቱ በማንኛውም ጊዜ የስረ ነገር ስልጣን እንደሌለው ካወቀ ከተረዳ በማንኛውም ወገን መቃወሚያ ወይም በተለይ በተከሳሽ መቃወሚያ ባይቀርብለትም መዝገቡን መዝጋት ይኖርበታል በሚል ተደንግጓል። በፍርድ ቤት በራሱ አነሳሽነት ከሚሰጣቸው ብይኖችና ትዕዛዞች ጋር በተያያዘ አንደኛው የሚነሳው ጥያቄ በምን አይነት ሁኔታዎች ላይ ነው ፍርድ ቤቱ በራሱ አነሳሽነት እንደዚህ አይነት ብይን፣ እንደዚህ አይነት ትዕዛዝ መስጠት ያለበት? ፍርድ ቤት መሀል ሆኖ የሚዳኝ ሚዛናዊ ሆኖ ፍርድ የሚሰጥ አካል ነው። ስለዚህ በራሱ ጊዜ ጣልቃ እየገባ እንዲህ መሆን አለበት፣ እንዲያ መሆን አለበት ሌላ አይችልም። ያ መሰረታዊ መርሁ ግልጽ መሆን መቻል አለበት። ስለዚህ ፍርድ ቤት በራሱ አነሳሽነት ትዕዛዝ ሚሰጥ ብይን ሚሰጥ በጣም በልዩ ሁኔታ የተቀመጠ ነው ማለት ነው። ምክንያቱም አንደኛው ወገን የመጥቀምና ሌላኛውን ወገን የመጉዳት ውጤት ሊኖረው ስለሚችል በፍርድ ቤቱ ሕዝባዊ አመኔታ ላይም ጥያቄ የሚያሳድር እንደመሆኑ ፍርድ ቤት ግራና ቀኝ የሚያቀርቡትን ክርክር ማስረጃ ሰምቶ ውሳኔ መስጠት አለበት እንጂ ጣልቃ እየገባ እንዲሁን እንዳይሁን እያለ ትእዛዝና ብይን መስጠት የለበትም። ስለዚህ በምን አይነት ሁኔታዎች ነው ለሚለው ጥያቄ የኔ መልስ ምንድነው በግልጽ በማያወላዳ መንገድ በስነስርዓት ህጉ ላይ ተጽፎ ስልጣኑ ሲሰጠው ነው እንጂ በትርጉም በራሷ አነሳሽነት መስጠት አለበት ሊባል አይችልም። ይሄ ለእኔ መሰረታዊ ስህተት ነው። ለምሳሌ አስቀድሞ የተወሰነ ፍሬ ነገር በፍርድ ያለቀ ጉዳይን በተመለከተ ፍርድ ቤቱ በራሷ አነሳሽነት ብይን መስጠት እንዳለበት በሰበር ችሎት ትርጉም ተሰጥቷል። ይሄ ግን በግልጽ እየተመለከተ ስልጣን አለ፣ ምክንያቱም ልዩ ሁኔታ በግልጽ በህግ መመልከት አለበት እንጂ እየተተረጎመ መስፋት ያለበት ነገር አይደለም። ለምሳሌ በፍታ ቤት ስነስርት ህጉ ቁጥር ዘጠኝ ላይ በግልጽ በህግ ተቀምጧል ዘጠና አንድ ላይ በግልጽ በህግ ተቀምጧል እያንዳንዱ ፍርድ ቤቱ በራሱ አነሳሽነት የሚያደርጋቸው ትእዛዞች መቶ አርባ አምስትንም ብታዩት ህጉ በግልጽ በራሷ አነሳሽነት እርምጃ ብይን መስጠት ይችላል ብሎ ስልጣን ሰጥቶታል ከዛ ውጭ ግን ከዛ ውጭ ግን በህጉ ላይ በግልጽ ፍርድ ቤቱ በራሱ አነሳሽነት ትእዛዝ መስጠት ይችላል ሳይል በትርጉም ትእዛዝ መስጠት ይችላል የሚል ድምዳሜ ለእኔ መሰረታዊ ስህተት ነው። ይሄ እንዳለ ሆኖ ለዛሬ በዋነኛነት ማንሳት የፈለግኩት ነጥብ ግን ይሄ አይደለም። ነገር ግን ከዚህ ጋር የተያዘ ነው። ይኸው ምንድን ነው? በህግ የተሰጠ በራሱ አነሳሽነት ፍርድ ቤቱ በህግ የተሰጠው ስልጣን ይኑረውም አይኖሮም። በሰበር ችሎት ትርጉም ልክ እንደ አስቀድሞ የተወሰነ ጉዳይን በተመለከተ ስልጣኑ ኖሮም አልኖረውም፣ በዋነኛነት ፍርድ ቤቱ በራሱ አነሳሽነት ትእዛዝ ከመስጠቱ በፊት የመሰማት መብትን ማክበር መቻል አለበት። ነው ፍርድ ልደስ አይደለም። ሰርፕራይዝ ሊያደረገን አይገባም። ፍርድ ቤት ማናቸውም ብይን ወይም ትዕዛዝ በራሱ አነሳሽነት ቢሆንም፣ ተቃራኒ ወገን በጉዳዩ ላይ የሚያገባው ወገን ክርክሩን ሰምቶ ነው መወሰን ያለበት እንጂ በራሱ አነሳሽነት ሲባል በራሱ ጊዜ ለማንም ሳይነግር ድንገት መዝገቡ የለው ውሳኔ በተቀጠረበት ወይም ደግሞ ያልተጠበቀ የሆነ ትዕዛዝና ብይን መስጠት ይችላል ማለት አይደለም። ይሄ እንግዲህ ከመሰረታዊ ከመደመጥ መብት ጋራ ከህገ መንግስታዊ የመደመጥ መብት ጋራ አገናዝበን ማየት ያለብን ነው። በተለይም ደግሞ በፍታ ቤር ስነስ ቁጥር ዘጠኝ አንድ ላይ በጣም በተለምዶ ይሄ ድንጋጌ ስለሆነ የሚጠቀሰው በፍታቤር ስነስርዓት ህግ ቁጥር ዘጠኝ ንዑስ ቁጥር ሁለት ላይ ጉዳዩ የቀረበለት ፍርድ ቤት በተከሳሽ በኩል መቋሚያ ባይቀርብለትም ዳኝነት ስልጣኑ የስረ ነገር ዳኝነት ስልጣን የሌለው መሆኑን በተረዳ ጊዜ በራሱ አነሳሽነት ስልጣን የለኝም ብሎ መዝገቡን ሊዘጋው እንደሚችል ተመልክቷል። የድንጋጌውን ይዘት በደንብ ስናየው ፍርድ ቤቱ ለማንም ሳይነገር ተቃራኒ ወገን የመሰማት መቱም ሳይጠብቅለት ወዲያውኑ መዝገቡን ይዘጋዋል አይደለም። የሚለው እንደውም በግልጽ የሚለው ምንድን ነው? ፍርድ ቤቱ በሁለት አርባ አራት መሰረት መቃወሚያ ባይቀርብለትም በሁለት አርባ አምስት መሰረት ጉዳዩን ያስኬደዋል ነው የሚለው። ያ ማለት ምንድን ነው? ወደ ሁለት አርባ አምስት ስንሄድ በሁለት አርባ አራት መሰረት የሚቀርብ መቃወሚያ ፍርድ ቤቱ የተቃራኒውን ወገን ክርክር ከሰማ በኋላ፣ ልብ በሉ፣ የተቃራኒውን ወገን ክርክር ከሰማ በኋላ እንዲሁም ማስረጃ የሚያስፈልግ ከሆነ ማስረጃ ከሰማ በኋላ ነው ብይን መስጠት ያለበት። ስለዚህ ከዳኝነት ስልጣን ጋር በተያያዘ በግልጽ ለፍርድ ቤት የሰጠው ስልጣን ክርክሩን ሰምቶ በራሱ አነሳሽነትም ቢሆን ማለት ነው። በዚህ ጉዳይ ላይ አመላካሽ ነጥቦች አሉ። ከፍርድ ቤቱ ስልጣን ውጭ የሚያደርጉ ነጥቦች አሉ። ስለዚህ ከሳሽ ምን ትላለ፣ ተከሳሽ ምን ትላለ ብሎ ሁለቱንም የሚያቀርቡትን ክርክር መመዝገብ መቻል አለበት። ምክንያቱም ለተከራካሪ ወገኖችም ሰበር ላይ ደርሱ እንደገና ለእነሱም አዲስ ነገር ከመሆን ይልቅ ከስር ጀምሮ ተወስኖ ያ የትርጉም እየሰጠበት በይግባኝም እየታኘ መሄድ አለበት እንጂ አሁን መዝገቦች ሰበር ላይ ድንገት የሚዘጉበት ሁኔታ እጅግ በጣም አሳዛኝ ነው። ያ ነገር ክርክርም አልተደረገበትም። በማስረጃ ረገድ ተቃራኒ ወገን ያለውን መቃወሚያና ክርክርም ማስረጃም ካለው አላቀረበም። ልብ በሉ፣ ክርክሩ የመሰማት መብቱን ቢጠብቅ ኖሮ ፍርድ ቤቱ ይሆናል ብሎ የገመተው ነገር ለድምዳሜውና ለብይኑ መሰረት ያደረገው ፍሬ ነገር ምናልባትም ትክክል ላይሆን ይችላል። በተጨማሪም ፍርድ ቤቱ ፍሬ ነገሮችን መሰረት አድርጎ ህጉን የተረዳበት መንገድም ጠንካራ ክርክር ከተቃራኒ ወገን ሲቀርብለት ሀሳቡን ሊያስቀይረው ይችላል። ስለዚህ በማናቸውም በዳኝ ስልጣን ብቻ አይደለም፣ በማናቸውም ሁኔታ ፍርድ ቤቱ በራሱ አነሳሽነት ይሰጣል ማለት በዝግ ችሎት በራሱ ዛቢያ የሆነ ነገር አስቦ ማንንም ሳይነግር ማንንም ሳያናገር በሚስጥር ይሰጣል ማለት አይደለም። በራሱ አነሳሽነት ጥያቄው ከራሱ ይመጣል ማለት ነው እንጂ ያ ነገር በችሎት ላይ ውይይት አይደረግበትም፣ ተቃራኒ ወገን አስተያየት አይሰጥበትም ማለት አይደለም። ተጨማሪም ምሳሌ ናክል ለምሳሌ የክስ አቤታ መሻሻልን በተመለከተ መዝገቡ ዝም ብሎ ምርምሯ አሻሽል ከማለቱ በፊት አንደኛ ከሳሽ ራሱ ክሱን ለምሳሌ ክስን አሻሽል ተብሎ ትእዛዝ ከመሰጠቱ በፊት መሻሻል የማይገባበትን ምክንያት የማቅረብ እድል ሊሰጠው ይገባል። ምናልባትም እኮ ፍርድ ቤቱንም ሊያሳምን ይችላል። ፍርድ ቤቱ ወረቀት ብቻ ላይ ያነበበው ተቃራኒ ወገን ደግሞ ምን እንደሚል ሃሳቡን በግልጽ ማመልከት አለበት። ከዚህም በተጨማሪ ተቃራኒ ተከሳሽ ሆኖ መጠየቅ መቻል አለበት። ግልጽ ያልሆነ ነገር ካለ ምናልባትም ተከሳሹ ወይም ከሳሹ ክርክሩን ሲያቀርብ እኮ ግልጽ ሊያደርግለት ይችላል። ስለዚህ ተመልሰን ወደ ኋላ ወደ ስረ ነገር ዳኝነት ስልጣን ብናይ ለምሳሌ አንድ መዝገብ ላይ በጣም በሚያሳዝን መልኩ እንደ ፍርድ ቤቱ አድራሻቸውን አይቶ እዛውም ሰበር ችሎት ላይ የሁለት ክልል ነዋሪዎች ናቸው ብሏል። ነገር ግን በስር ፍርድ ቤት እዛውም በሰበሩ ችሎት ቢሆን ከሳሽና ተከሳሽ የመሰማት እድላቸው ተከብሮ ቢሆን ኖሮ ምናልባት መታወቂያቸው ነው እንጂ የሚኖሩበት ቦታ አንድ ሊሆን ይችላል። እንደዚህ አይነት ስተት ከመስራት ፍርድ ቤቱ ሊድን የሚችለው ለተከራካሪ ወገኖች በራሱ አነሳሽነት ትዕዛዝ ከመስጠቱ በፊት ለተከራካሪ ወገኖች እድል ሲሰጥ ነው። መልስ የማቅረብ መብታቸውን፣ የመሰማት መብታቸውን ማለት ነው። ይሄ እንግዲህ ከስነስርዓታዊ የሆነ ክርክር በተጨማሪ ህገ መንግስታዊ መብት ነው። ይሄ የመደመጥ መብት ነው። የመደመጥ መብት ፍርድ ቤቱ በራሱ አነሳሽነት ትዕዛዝ ሊሰጥ ሲል አይቆምም። ፍርድ ቤቱ በሚሰጠው ትእዛዝም በግራ ቀኙ ክርክር ቀርቦ በሚሰጠው ትእዛዝም ሁልጊዜ ተፈጻሚ መሆን መቻል አለበት እንጂ በአንድ በኩል አንደኛው ወገን የዳኝነት ስልጣን መቃወሚያ ካቀረበ የመሰማት መብት ሊሰጥ፣ ነገር ግን ፍርድ ቤቱ ደግሞ በራሱ ስላነሳው የመሰማት መብት ሊከለከል አይገባም። ይሄ እጅግ በጣም በተለያዩ ሁሉም ከሞላ ጎደል በሁሉም ፍርድ ቤቶች ማለት ይቻላል ይሄን እድል ነፍገው ነው ሰርፕራይዝ የሚያደርጉት። ቀደም እንዳልኩት ፍርድ ማለት ልደት አይደለም። ሰርፕራይዝ መሆን የለብንም። ድንገት ፍርድ ቤቱ ያልጠበቅ ነው ትዕዛዝ ሊሰጥ አይችልም፣ ምክንያቱም ሊሰጥ አይገባም። ምክንያቱም እድሉን ሰጥቶኝ ክርክሬን ለማቅረብ ቢፈቅድ ሊኖረ ፍርድ ቤት የሳተ መሆኑን በደንብ ማስረዳት ይችል ነበረ። በአጭሩ በዋነኛነት ለዛሬ ማተኮር የሚፈለግኩት ፍርድ ቤቶች በራሳቸው አነሳሽነት ብይን ከመስጠታቸው በፊት ተከራካሪ ወገኖች የሚያቀርቡትን ክርክር አስቀድመው ሊያዳምጡ ሊሰሙ ይገባል፣ ነው ለዛሬ እንግዲህ። አጭር ነው ብዬ አስረዝዋለው። እንግዲህ ስላዳመጣችሁ ያመሰግናል።